ራሳቸው እነሱ ናቸው የገበት ፖሊስ እውነት ሰላም ሰላም፣ ውዴት ቤተሰቦች እንዴት ናችሁ? አላችሁ ወይ? አለኛ አካባቢ መስገን እንዴት ናችሁ? በጣም ጠፍተናል። ዩቲዩብ ላይ ሰሞኑን ቪዲዮ እየለቀቁ አይደለም። ምክንያቱም ዩቲዩቤ ሞን ሴዝ የሚያደርግልን ንዛቼ ሞን ሴዝ ፕሮሰስ አስጀምረው ነበር እና ስህተት ነገር አለው ተብሎ በዛ ምክንያት ወንጀል ስላልሆነ ደይ ዝም ብዬ አውሩ አልፏል። ሰብስክራይብ ያው ለማንኛውም ሰው ሞተ ብዬ ቪዲዮ እየለቀቁ አይደለም። አሁን ነው ዛሬ ቪዲዮ የምሰራው። እንግዲህ አንድ እንግዳ አለች። እንግዳዬም በፊት አቋታላችሁ፣ ብርታት ትባላለች፣ ጓደኛዬ ለኔ የቅርብ ጓደኛ ብታት ትመጣለች። ወጥ ሰርተናል። አሁን ቡና ልናፈላ ነው። ዳቦና አቅመጋገር ያለው አሁን የጋገርኩትን ዳቦ አገጋገሩ ሌላ ጊዜ የማሳየች ይሆናል አድርገናለ ቤታችን አሁን እየጠበቅን ማለት ነው ትንመጣ ደግሞ ምግብ እየበላ ነው ነው እየበላ ነው። በጣም ቀናለች። ቆይተን አልተገናኘንም፣ ለፋሲካ ጋር ተገናኘን ነውና አብራችሁን ቆዩ፣ እየትም እንዳትሄዱ፣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ራሳቸው እነሱ ናቸው የገበጡት። እውነት አይ በላት አሞኝ በዚህ ቢጭሌት አለች፣ ቢጭሌት አለች፣ ግራ ገብቷታል። ጉርታ ትመጣለህ ብያቸው ነበረ። እንግዲህ ጉርታ መታለች። እኔ አጋ ተስንት ጊዜ በኋላ ነው የመጣፈ። ጉርታ ያጋ ከአራትና አምስት እንደዛ ይሆናል ተገናኘን እና ዛሬ ተገናኝተናል። ልጆች አድገው በእግራቸው መሄድ ጀምረው የመጣቸው። አሁን ጊዜ ቡና ተንዳቅማችን ልንጋብዛት ነው። ጉርታ በተሰብ እንዴት ነበረ ቆይታሽ? እንዴት ነበረ ቆይታ ምንም ማለት ማለት ነው። ስራ ፈላጊ ነኝ ያው ስራ እስካሁን የለም ማለት ነው። እስኪ እየፈለጋችሁ እናንተን በዛ የትርንጎ ቤተሰቦት፣ በተረፈ ስራ እየፈለጋችሁ በተረፈ ደህና ናችሁ? እኛለን እግዚአብሔር ይመስገን ደህና ነን፣ ይመስገን

ግን ውስጥ ለውስጥ ቀጥረውበት በኋላ ማስታወቂያ የሚወጣው። በዚህ አጋጣሚ ስራ መጣሪ የምትችሉ ድርጅቶች እባካችሁ፣ ውጤቷ በጣም አሪፍ ውጤት ነው ያመጣችሁ ስምራበር ውጤቶች አሪፍ ውጤት ነው አሪፍ ውጤት ነው። የሆነ ነገር ባልፈልግም ውጤቷ በጣም አሪፍ የሚባል ነው። ባንክ ያሰባታል። ውጤቷ እና እባካችሁን ምስኪናት ስራ ትንክል ሰዎች ትን በ በፊት ለፍታ ነው። ብዙ ሀገር ሄዳ ለፍታ ትን ብላ ዩኒቨርሲቲ ሰብራ ተመረቃ ነው እና የመጣቸ ስራ በዛ አጋጣሚ የሚታቁ ሰዎች አገናኟት እና ስራ እንድትሰራ ያወጣት ሆናችሁ ስራ ታሰሩ ከብዳል ጊዜው። እኔ በራሱ በጣም ከብድ ታቂያኖች። በአሁን ሰዓት አንድ አንዳንድ ሰሙን ማስታወቂያ ሰራ እና አንድ አንዳንድ ሰሙን ደግሞ ሲጠፋ በጣም ነው የሚጨንቀኝ። እኔ እግዚአብሔር ይመስገን በጣም ስትረስ ላይ ነኝ። በጭራሽ በጭራሽ፣ ሁለት ሺ አስራ ስምንት ተገባ በኋላ አንድ ማስታወቂያ ነው የሰራሁት። አንድ ማስታወቂያ ብቻ ሶስተኛ ወር ላይ ነው ሁለተኛ ወር ላይ የጸጉር የጸጉር አንድ ማስታወቂያ ብቻ ነው የባራት። ከዛ በኋላ ምንም አይነት ስራ የለም እና በጣም ነው የሚጨንቀኝ። በተለይ ደግሞ ልጅ ኖሯችሁ የቤት ኪራይ ውስጥ እየኖራችሁ ያው ደጋግ ኢትዮጵያዎች ተስሬ ባይኖሩ እና አንዳንድ ነገር ባያግዙኝ መኖር አልችልም ማለት ነው። በጣም ብዙ እኔ ደግሞ በተፈጥሮ ስራት አልችልም። በጣም ስትሬስ ይዘኛል፣ ይጨንቀኛል። ስራ መስራት ተጀመርኩኝ ይወፈራሉ። ስራ ሳጣሁ ግን እከሳለሁኝ ሰሞኑን የሆነ ስራ ሰራ ሰራ ሰራ ሲል ሰውነት ይጨምራል ማለት ነው። ልክ ስራ ቤት ውስጥ መቀመጥ ጀምር ሰውነት ይቀንሳልና ለእሷም ስራ በዛ አጋጣሚ ፈልጉላል። ለእኔም ደግሞ ድርጅት ያላችሁ ሰዎች ስራ ትል ማስታወቂያ ማሰራት የምትችሉ ድርጅቶች አንዳንድ ማስታወቂያ ብታሰሩኝ በዛ አጋጣሚ

በጽና ዮሐንስ ቅልፋቸውን ተኝተው ነው። በነገራችን ላይ በጣም እየረበሹ በእግራቸው ይሄዳሉ፣ ኳስ ይጫወታሉ። አሳያቸኋለሁ እንዴት ኳስ እንደሚጫወቱ ልጆቼ። እግዚአብሔር ተመሰገነ ይሁን። እንዴት ያገኘሻቸው ግን የኔ ልጅ ናቸው። ቀው ለውጣቸው በእግራቸው መሄድ ጀምሯል። አሪፍ ነው፣ በጣም ደስ ይላለሁ። ይስከተወለደ ያድጋል በሚለው ወላጁ

ያው እሷ ታውቃለች አራስ ቤት እንዴት እንደነበረ ጊዜ ነብሰ ጡር ሆኜ እንዴት እንደነበረ ጊዜ ሁሉን ነገር እሷ ታውቃለችና አሁን ያን ሁሉ ሲቃይን ያን ሁሉ ችግሬ ነው ተሽዋልና አሁን እዚህ ጋር ለመድረሴ ምን ትይኛለሽ? ያው ጠንካራ ነሽ፣ ጎበዝ ነሽና ያው ትልቅ ተንካሬ በተለይ አራስ ቤት ሁለቱ ልጅ ነው። እንኳን አራስ ቤት ግን አሁን እንኳን በጣም ነው የሚከብደው። በጣም ዘብር ለሊት ታይታል ማለት ነውና

እንደው የአንድ ቀን የሌሊት አዳሬን ባሳየት ታለሳለች። ሁለት እግዚአብሔር ነው ያለውና ሁለቱም ጠንካራ መሆን ነው። ፈጣሪያችን በተፈጣጥ ሁለት ነው መስገን ነው እና እኔ በጣም ነው ደስ የሚለኝ። አሁን በተለይ ኳስ ሲጫወቱ ዲክ ዲክ ሲሉ እንዲህ የሌሎች ናቸው። ያን ምጡን ችግሩ ሁሉ ነገር ረስቼው ዛሬ ደስ ነው የሚሆነው

ቢጭሊ የሚል የቲክቶክ ምን ነው የዩቲዩብ ሳንተን ቻናል ከፍታለች። የዩቲዩብ ቻናሏ ቢጭሊ ይባላል። ሰርች ብታረጉት ታገኙታላችሁ። የኒቨርሳሎች ይሆናችሁ አጡ እየገባችሁ ሰብስክራይብ አድርጉላት። ምንም አይነት ቪዲዮ አለቀቅ ማረንገና ምንም አይነት ቪዲዮ አለቀቀችም። ሾርት ቪዲዮ ለጣለች። ቪዲዮ ሾርት ቪዲዮ ነው የለቀቀችበት። ወደፊት ለሃደና ነገር ይዛት መጣለች